ፀጉራችሁ ያለማቋረጥ ከስሩ እንዲያድግ፣ እንዲበቅል፣ እንዲፋፋ እንዲያድግ የምትፈልጉ ሰዎች እና ጤነኛ ጸጉር እንዲኖራችሁ መነቃቀል ና መሳሳት የሚባሉ ነገሮች ከፊት ለሸሸ ጸጉር ፍቱን ፍቱን መላ የሆነውን እቤት ውስጥ የሚዘጋጅ የጸጉር ማስክ አብረን እናዘጋጅ። የሚገርመው በጣም ቀላል ና ከዚህ በፊት ነግሬያቸው ተጠቅመውት በውስጥ መጥተው የመረቁኝ ብዙ ልጆች አሉ። እናንተም መታችሁ እንደምትመርቁኝ እርግጠኛ ነኝ። ይህንን ውህድ አብረን በድጋሚ እናዘጋጃለን። ለማዘጋጀት የሚያስፈልጉንን ነገሮች በቀላሉ ደግሞ እቤት ውስጥ ስለምናገኛቸው ምንም አይነት ብዙ ገንዘብ ወደ ውጭ ራሱ ማውጣት አይጠበቅብንም። በቀላሉ ቤት ውስጥ ሁሉም ነገር ስላሉ በቀላሉ ማዘጋጀት እንችላለን። ሌላውና ዋነኛው ነገር ደግሞ ጸጉርን በጣም የሚታይ ለውጥ ነው የምታዩት ጸጉራችሁ ላይ። በጣም ጸጉርን ያለሰልሳል። ወዘናው በጣም በጣም ነው የሚያምረው። ወዘናው በጣም ነው የሚያምረው። በተለይ ሁለቴ ሶስቴ የደጋግማችሁ ከተቀባችሁት በጣም የምትወዱት የጸጉር ማስክ ነው ቤተሰቦቼ። እንኳን ወደዚህ ቻናል በሰላም መጣችሁ። ለቤቱ አዲስ የሆናችሁ ሰዎች እንግዲህ ዚዚ ቢዩቲ ይባላለው። እንኳን ወደዚህ ቻናል በሰላም መጣችሁ። ሰብስክራይብ በማድረግ የደውል ምልክቷን በመጫን ቤተሰብ የሆኑ ሁሌም ቪዲዮ ለእናንተ በጊዜ ሲለቀቅ እንዲደርሳችሁ፣ ይሄን ቪዲዮ ደግሞ ላይክ አድርጋችሁ ጀምሩ። ላይክ ለዩቲውበር በጣም አስፈላጊው ነገር ነው፣ ምክንያቱም በደንብ አርጎ ይጠቅመዋል ማለት ነው። ለእናንተ ግን ቀላል ነገር ነው እና እንግዲህ በስተ ጨረሻ ደግሞ ይህን ቪዲዮ ከወደዳችሁት እና ከዚህ በፊት ይህን ውህድ ከሞከራችሁት ፕሊዝ ኮሜንት ላይ አስቀምጡልኝ። በነገራችን ላይ አንድ ዋና እንድታቁልኝ የምፈልገው የምንጨምራቸውን ነገሮች ስናዘጋጅ የምንጨምራቸውን ነገሮች ለምሳሌ ዋና ዋናዎቹን አንድ ሁለትና ሶስት ግብዓቶች ካገኘን ሌላው ትርፍ ነው እንደ ሁኔታው ቤታችሁ ውስጥ እንዳለው ነገር፣ እንደሚስማማችሁ ነገር የራሳችሁን ዲ አይ ዋይ ወይም የራሳችሁን ነገር መፍጠር ትችላላችሁ። ምክንያቱም ቤት ውስጥ የምናዘጋጀው ነገር ምርጥነቱ ለዚህ ነው። የምንፈልገውን ነገር እንጨምርበታለን፣ አይ ይቅር ብኝ የምትሉትን ነገር ትቀንሱታላችሁ። ግን ያ ማስክ ማስክ እንዲሆን በቃ ዋና ነገሩን አሁን ለምሳሌ ዛሬ እንደምታወጥ ይህንን የጸጉር ማስ ለማዘጋጀት ሽንኩርት፣ ሩዝ እና ተልባ እጠቀማለሁኝ ማለት ነው። ይሄን እነዚህን ነገሮች በጣም ቀላል ለቤት ውስጥ ሁላችሁም የምታገኟቸው ስለሆነ መጠቀም ትችላላችሁ። ለምሳሌ ተልባው እንኳን ባይኖራችሁ ሩዙ እና ቀይ ሽንኩርቱ መሆን ይችላል። ገባችሁ? በቃ በጥቂት ነገሩ መሆን ይችላል እና ብዙ ሰዎች ያው በውስጥም ስለምነግሮኝ ይሄን እና ይሄንን ነገር ስለማላገኝ እንዴላ አድርገው የሚለውን ነገር ለመመለስ ነው። አንዳንድ ልጆች ተልባ ላታገኙት ትችላላችሁ። አንዳንድ ልጆች ደግሞ ምንድነው ይሄ አብሽ ላታገኙት ትችላላችሁ። ስለዚህ እነዚህን ነገሮች እንትን ኮመን የሚባል ነገር የለም ዋናውን ነገሮች ካገኛችሁ አንዳንዱን ነገር ማስቀረት ትችላላችሁ፣ ምንም ችግር የለውም። እና በዚህ መልኩ ማዘጋጀት ትችላላችሁ። የለኝም ይሄ ዕቃ ጎደለኝ ብላችሁ እንደው ሳትጠቀሙት እንዳትቀሩ በማለት ነገር ያነሳሁት። እንግዲህ እንደዚህ በምታዩት መልኩ እንዳልኳችሁ ለምግብነት የምንጠቀማቸው ስለሆነ እግረ መንገዳችንን ነው የዚህን ማስክ ነገር የምናዘጋጀው። ምናልባት ተልባንና አብሹን ነው ገዝተን ሌላው ነገር ለሆዳችን ስንጠቀም የምንገዛው ነገር ነውእና በምታዩት መልኩ ቀይ ሽንኩርት መካከለኛ የሆነ እንከታተፈው እና እሱን እንጠቀማለን። ቀጥለን አብሽ ቀጥለን ሩዝ ጨምረናል፣ ዝንጅብል ጨምረናል፣ አብሽ ጨምረናል። አናበዛውም፣ አብሹንም ተልባውንም ሩዙንም አናበዛውም። በኩል መጠን ምናልባት እንደ ፀጉራችሁ ብዛት ሦስት ሦስት ማንኪያ ወይም አራት አራት ማንኪያ ማድረግ ትችላላችሁ። ብዙ ማብዛት አይጠበቅባችሁም። እነዚህ ዛሬ የጨመርናቸው ነገሮች ጸጉርን ከማሳደጋቸውም በላይ ወይም ከላይ ያለውን ቆዳችንን ይሄ ጸጉራችንን የሚታየውን ጸጉራችንን ብቻ ሳይሆን ከታች ቆዳችን ላይ ያሉ ጸጉር እንዳያድግ የሚያደርጉ ለምሳሌ ቆሻሻ ሊሆን ይችላል፣ ወይም ደግሞ ፈንገስ፣ አቧራ ወይም ደግሞ ይሄ ፎሮፎር እነሱን ነገሮች እንኳን ከቆዳችን ላይ በደንብ አድርጎ ስለሚያነሳቸው በደንብ አድርጎ ጸጉር ግሮ እንዲያደርግ እንደ ልቡ እንዲተነፍስ እንዲያድግ ያደርገዋል። ቆዳችንን ሁሉ የማጽዳት የማከም፣ ይሄ በደንብ ጽድት የማድረግ ነገር ስላለው ይሄ ነገር በጣም ብዙ ጠቀሜታ አለው ማለት ነው። በምታዩት መልኩ እንግዲህ ከቀቀልነው በኋላ የመጀመሪያውን ውሃ የሁሉንም ውህድ ውሃ ተንተክትኮ ያገኘነውን እናጠለውና የተረፈውን ግብዓት ውሃ ጠብ እያደረግን በመፍጫ እንፈጫዋለን። እንደዚህ አይነት መፍጫዎች ካሏችሁ በጣም ጥሩ ነገር ግን ሙሉ ለሙሉ ገልብጣችሁ መፍጫት የምትችሉት መፍጫ ከሆነ ያላችሁ ችግር የለውም። ገልብጣችሁ ውሃ ጨምራችሁበት ትንሽ ላላ እንዲል ማለት ነው ምክንያቱም መጀመሪያ ያለውን ውሃ ተውስጡ ስላወጣን መፍጫ ውስጥ ጨምራችሁ በደንብ አድርጋችሁ ፍጩት። በደንብ አድርጋችሁ ስትፈጩት ነው ይሄ ጄል የሆነው፣ ወይም ደግሞ በጣም ልስልስ ያለውን ውህድ የምታገኙት ስትፈጩት ነው። ተልባ ውስጥ፣ አብሽ ውስጥ፣ ሩዝ ውስጥ ያለውን እንደዚህ አሁን ይሄ የምጨምቀውና የማወጣውን ለማግኘት በደንብ አድርጋችሁ ፍጩት። ከዚህ በፊት እንዳልኳችሁ በውስጥ ነግሬያቸው ሲጠቀሙ በደንብ ሳይፈጩት እንዳንቺ አልወፈረልኝም የሰራሁት ውህድ ግን እንዳንቺ ወፍራም አልሆነም ብላችሁ የጠየቃችሁኝ ለሌሎቻችሁ መልስ ሊሆን ይችላል። በደንብ ፍጩት፣ ትንሽ ውሃ አድርጉበት። እንግዲህ ለማብራራት እየሞከርኩ ነው ቤተሰቦቼ። ምክንያቱም መጀመሪያ ጥልነነዋል። ቀጥለን ያንን ተረፈ ምርቱን ውሃ ጠብ አድርገን በደንብ አድርገን ፈጨ ነው፣ በደንብ አድርገን ስንፈጨው ነው ያ ቲክ የሆነው ጄል የሆነውን ወይም ወፍራም የሆነውን ነገር የምናገኘው። አያችሁት እዚህ ጋ አሁን ይሄ ውሃ አድርገን የፈጨ ነው፣ የተረፈውን ነገር የፈጨነው ነው ነው እና ለሁላችሁም መልስ እንዲሆን ነው። ምናልባት ይህንን ነገር የተደጋገንኩት በውስጥ ሞክረውት አንዳንድ ኮሜንቶች እንትን ስላሉኝ ነው። ይሄንን ነው ምላችሁ። ስለዚህ እንግዲህ መጀመሪያ ያገኘነውን ጄል ነገር እና ቀጠን ያለ ጄል እና አሁን ደግሞ ፈጭተን ያገኘነውን ውህዱን በደንብ አድርገን ሁለቱን እንደባልቃቸዋለን። እንግዲህ እንደዚህ ደባልቀን ካዘጋጀን በኋላ አንዴ በርከት ያድርገን ያዘጋጀነው ውህድ ከሆነ ይሄንን ቢያንስ ለሶስት ጊዜ ከፋፍለን በእቃ ማስቀመጥ እንችላለን፣ ለአንዴ ለአንዴ ለአንዴ የምንጠቀመውን። ምክንያቱም በሶስት ቀን አንዴ በሶስት ቀን አንዴ እንኳን ብንጠቀም ወይም ደግሞ በሳምንት አንድ አንዴ እንኳን ለመጠቀም አስሬ ከምንሰራ አንድ ጊዜ ሰርተን ለማስቀመጥ የምትፈልጉ ሰዎች፣ ምክንያቱም በተከታታይ ፕሮሲጀሩን ለማወቅ በቃ የጸጉራችሁ እውነት ተቀብሎታል፣ እውነት ይሄ ነገር ሰርቶልኛል ለማለት ፕሊስ እመኑኝ፣ ቢያንስ በትንሹ ሶስት ጊዜ ወይም አራት ጊዜ ተጠቀሙት። የመጀመሪያ ቀን ለውጡን የተወሰነ ለውጥ ታያላችሁ። እውነት ለመናገር የማይካድ ሀቅ ነው። ስትታጠቡ የፀጉራችሁን ልስላሴ፣ ቴክስቸሩን፣ አንዳንድ ነገሩን ወይም ደግሞ የመውለቁን ነገር እጃችሁ ላይ ራሱ ስታበጥሩት በማበጠሪያ ታውቁታላችሁ። ነገር ግን ሙሉ ለሙሉ ይሄ ውህድ ሰርቶልኛል እንድትሉኝ ቢያንስ አራት ጊዜ ተጠቀሙት። በሶስት ቀን አንዴ፣ በአራት ቀን አንዴ እናንተ እንደምቾታችሁ ወይም በሳምንት አንድ ያርጋችሁ፣ ቢያንስ ግን አራት ጊዜ ተጠቀሙት ፕሊስ እና እንደዚህ ካልኳችሁ ጸጉራችሁ አሁንም የምናገረው ብዙ ቆሻሻ ባልቆሸሸ ጸጉር ላይ ቅባት፣ ቆሻሻ በደንብ በደፈነው ጸጉር ላይ ከተቀባችሁት ሁሌ የምንለምላችሁ የምትቀቡት ውህድ በደንብ አድርጎ ወደ ውስጥ ዘልቆ የመግባት አቅሙ ይቀንሳል። ፀጉራችሁ ግን የተወሰነ እድፍም ቢኖረው ወይም ደግሞ ሁለት ቀንና ሶስት ቀን የታጠበ ጸጉር ቢሆን እዛ ላይ ብታደርጉት በጣም ውጤታማ ነው የምትሆኑት። ምክንያቱም ለፍታችሁ ገዝታችሁ ያዘጋጃችሁት ውህድ በደንብ አርጎ ጸጉራችሁ ምጥጥ አርጎ ነው የሚጠጣው ብልት ነው የሚያደርገው ማለት ነው። አለዛ ግን ቆሻሻ የተከማቸበት ጸጉር ላይ ካደረጋችሁት አስቡት፣ ላያችሁ ላይ ልድፍ ይላል። ያ ከስር ብሎክ አርጎ ዘግቷል ወደ ውስጥ እንዳይገባ ቆሻሻውና ላብ ወይም የተለያዩ ነገሮች አቧራ ሊሆን ይችላል ወደ ውስጥ በደንብ አድርጎ የሰጣችሁ ትሪትመንት አይገባም። ስለዚህ ንጹህ ፀጉር ላይ መቀባት ማለት የጭንቅላት ቆዳችሁ በደንብ አድርጎ ይቀበላል። የጸጉር ፎሊክላችሁ፣ ጸጉራችሁ ራሱ ይሄ ከላይ ያለው ፀጉራችሁ ራሱ ምጥጥ አድርጎ እንዲወስደው ውህዱ ላይ ያለውን ነገር ይረዳዋል ማለት ነው። ስለዚህ አደራመላችሁ በጣም ቆሻሻ ቢውል ደባለው ባልሆነ ፀጉር ላይ ተቀቡት። ከቻላችሁ ጸጉራችሁ ተጠብብላችሁ ተቀቡት እና እንደ ዲፕ ኮንዲሽነር ተቀውትና አቆይታችሁ መልሳችሁ አንዴ በሻምፖ መታችሁ ተጠቀሙት። እንዳልኳችሁ በዚህ መልኩ ካረጋችሁት በኋላ ይሄንን ትሪትመንት ቢያንስ በትንሹ ሁለት ሰዓት ላያችሁ ላይ አቆዩት። ሁለት ሰዓት ላያችሁ ላይ አቆዩት። ሰልፈት ፍሪ የሆነ ሻምፖ ካላችሁ በጣም አሪፍ። ምክንያቱም ፀጉራችሁን በአንድ በኩል እያከማችሁ፣ በአንድ በኩል ደግሞ እንዳታጠፉ። ብዙ ጊዜ ስትገዙ ሰልፈት ፍሪ የሆነ ሻምፖ ስጡኝ ብላችሁ ጠይቁ። ምንም ችግር የለውም። ሰልፈት ፍሪ የምትለውን ቃል በደንብ ያዟት። ሰልፈት ፍሪ ሻምፖ እፈልጋለሁ ብላችሁ መጠየቅ ነው በምትገዙ ሰዓት። እና ቦቼ እንግዲህ ቪዲዮዬን እዚህ ጋር አጠናቅቅ ያለው ሞክራችሁት፣ እንደምትመርቁኝ ተስፋ አደርጋለሁ። እጅግ በጣም ወዳችኋለሁ። ላይክ፣ ሰብስክራይብ ማድረጋችሁን እንዳትረሱ። ለምትወዷቸው ሼር አድርጉልኝ። በሌላ ቪዲዮ እስከምንገናኝ ቻው። ለዛሬ ባይ። ወዳቸዋለሁ።